የባለስልጣኑ ወደ ሀገረ ኤርትራ መኮበለልና አነጋጋሪው እርምጃቸው። እኚህ ወደ ሀገረ ኤርትራ የኮበለሉት ባለስልጣን ማን ናቸው? ምንስ አይነት አነጋጋሪ የተባለውን እርምጃ እየወሰዱ ነው የሚለውን በስፋት እናስቃኛቸዋለን። በሌላኛው መረጃችን ደግሞ ታዋቂው ዶክተር ከዚህ ዓለም እጅግ በሚያሳዝን ሁኔታ ተለይተዋል። እኚህ ዶክተር የሞታቸው ምክንያት ምንድን ነው? በርካቶችን ያሳዘነውን የዶክተሩን አሟሟትም በተመለከተ በዝርዝር መረጃችን ሰፋ ያለ ጥንክርን ይዘናል። የተነፈገው የኢትዮጵያውያኑ ስደተኞች ጉዳይ ወደ ባህሩ የተጣሉ ሰባት ኢትዮጵያውያን አሳዛኝ ታሪክ ይህንን መረጃ በስፋት እናስቀኛቸው ይሆናል። በሌላኛው መረጃችን ደግሞ ስለ ህወሓት የተሰማውን አንገብጋቢ መረጃ በዝርዝር መረጃችን በስፋት አካተናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኘው የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻላላችን አዲስ ከሆናቸው ቻላላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም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 ሰባት ኢትዮጵያውያን ስደተኞች ወደ ባህር ጣሏቸው። ትኩረት ያላገኘው የስደተኛው መንገድ ጉዳይ እጅግ አስደንጋጭ ነው። መሐመድ አብዱላሂ መሐመድ ሰላሳ አምስት ዓመቱ ነው። በጅቡቲ ወደ የመን በጀልባ ያደረገውን የስደት ጉዞ አይረሳውም። በሀያዎቹ እድሜ ሳለ ነበር የተሰደደው። ሶማሊያን ጥሎ የወጣው የተሻለ ህይወትን ፍለጋ ነበር። ከአፍሪካ ወደ የመን የሚደረገው ስደተኞች የሚጓዙበት መንገድ ምስራቃዊ ኮሪደር በሚልም ይታወቃል። በብዛት ስደተኞች ከሚጓዙባቸው መ መንገዶችም አንደኛው ነው። እምብዛም ግን ትኩረትን አላገኘም። ይህ መንገድ በጣም አደገኛው እንደሆነም ማመድ ይናገራል። መንገድ ጀምረን ሰላሳ ደቂቃ ሳይሞላ ጀልባው ይዋዥቅ ጀመረ። የመን ህገወጥ ሰው አዘዋዋሪዎችን በአረብኛ ማውራት ጀመሩ። ስደተኞችን ከጀልባው ለመወርወር ነበር የሚማከሩት። ከዚያም ሰባት የኢትዮጵያውያን ስደተኞችን አስገድደው ወደ ባህሩ ጣሏቸው ሲልም ያስታውሳል። መንገዱ አደገኛ ቢሆንም በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች በዚህ መንገድ ጓዛሉ። ሜክስድ ማይግሬሽን ሴንተር እንደሚባለው በየአመቱ ከአፍሪካ ወደ የመን የሚገቡ ሰዎችም መቶ ሺም ይደርሳል። ስደተኞቹ በአብዛኛው ኢትዮጵያውያን ናቸው። እንደ ሶማሊያና ጅቡቲ ካሉ የተቀሩት የምስራቅ አፍሪካ ሀገራት ዜጎችም ይሰደዳሉ። መሐመድ በተጓዘበት ጀልባ አርባ ሰባት ኢትዮጵያውያን፣ አምስት ሶማሊያውያንና ሁለት የየመን ህገወጥ ሰው አዘዋዋሪዎችም ነበሩ። በጣም አስጨናቂ ነበር። ውሃ ወደ ጀልባው ይገባል። ውሃውን ለማስወጣት ስንሞክር ነበር። በህይወት መትረፋችንን እርግጠኛ አልነበርንም ይላል ከአውሮፓውያኑ 2014 ጀምሮ የመን በርስ በርስ ጦርነት እየተናወጠች ነው ስደተኞች ወደ ሳውዲ አረቢያ መግባት ነው የሚፈልጉት በሳውዲ የሚፈለጉ ሰራተኞች ቁጥር ከፍተኛ ነው አለም አቀፍ የስደተኞች ተቋም አይኦኤም እንደሚለውም አብዛኛዎቹ ስደተኞችም ጥያቄያቸው የኢኮኖሚ ቢሆንም በተለይ ከአማራ ክልልና ከኦሮሚያ ክልሎችም የሚሰደዱ ወጣቶችም ግጭትና እስራትን በመሸሽ ነው ከኢትዮጵያ የሚወጡትም ይላል ምስራቃዊ መንገድ ህገወጥ ስደተኞቹ ጅቡቲ በሚገኝ ባክ በኩል የማድርገው ደቡብ ምዕራብ የመን ወደሚገኝ ላጂብ ይገባሉ። ከሶማሊያ ቦሳሶ የሚነሱ ስደተኞች ደግሞ በየመን ደቡብ ምስራቅ በሚገኘው ሻቦዋ የባህር ዳርቻም ይደርሳሉ። መሐመድ በሁለቱም መንገድ ተጉዟል። ከጅቡቲ ላሂዥ ለመድረስም አምስት ሰዓታት ወስዶበታል። በአውሮፓውያኑ 2014 ወደ ሶማሊያ ከተመለሰ በኋላ በሶማሊያ ቦሳሶ በኩልም ወደ የመን ገብቷል። በሁለተኛው ጉዞ አልፈራውም። የመጀመሪያው ከጅቡቲ ያደረግኩት ጉዞ ረጅም ነበር። የመን ለመግባት 24 ሰዓት ወስዶብናል ይላል የተባበሩት መንግስታት ድርጅት ዓለም አቀፉ የስደተኞች ተቋም እንደሚለውም ወደ የመን ለመሄድም ዋነኛ መንገድ ጅቡቲ ነው። በአውሮፓውያኑ 2023 ብቻ 106 ሺህ ኢትዮጵያውያን ጅቡቲም ገብተዋል። ከሀገራቸው ተነስተው የጅቡቲ ድንበር ለመድረስም ሳምንታትን ይጓዛሉ። ከአማራ ክልል የሚነሱ ስደተኞችም ሆቦክ ለመድረስም 400 ኪሎ ሜትር ይጓዛሉ። በመኪና በአውቶቡስ ወይም በእግር ነው ጉዞውን የሚያደርጉት። በጋ ላይ ሙቀቱ እስከ 50 ሴንቲግሬድ ይደርሳል። ባህር ዳርቻ ላይ ለህገወጥ ሰው አዙ መቶ ዶላር ከፍለው የኤደን ባህረ ሰላጤ ለመሻገር ይሞክራሉ። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር አይላ ቦንፊግሎ እንደሚሉትም ህገወጥ የሰው ዝውውር ብዙዎች የተሰማሩበት ንግድ ነው። 100 ሺህ ስደተኞች 300 ዶላር ቢከፍሉ 30 ሚሊዮን ዶላር የሚገኝበት ስራ ነው ማለት ነው የሚላሉ። በየመን የተዋቀረ መንግስትም አለመኖሩ ለህገወጥ ሰው አዘዋዋሪዎችም ምቹ ሁኔታን ፈጥሯልም ሲሉም ይገልጻሉ። ወደ ቀጣይ መረጃችን ስናመራ፣ ባለስልጣኑ በኤርትራ በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ሙስማን ሚያዚያ 11 ቀን 2017 ዓ ም አጃቢዎቻቸውንና ክልሉ መድቡላቸው የነበረውን ተሽከርካሪ ከነሹፌር ይዘው ወደ ኤርትራ መኮበላቸው በወቅቱ መዘገቧ አይዘነጋም። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግልን የሚያካሄድ ድርጅት አቋቁም ያለው ሲሉም ገልጸዋል። በኢሳያስ አፈወርቅ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝም የሚያሳዩ መረጃዎችም ያመላክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስት ሆነ በፌዴራል መንግስት የተገለጸ ነገር የለም። ወደ ቀጣይ መረጃችን ስናመራ፣ ለበርካታ ታካሚዎች ተስፋና ህይወት ብርሃን ለህክምና ሙያ ሰራተኞችም መሪ እንዲሁም በልብ ህክምና ዘርፍም ፈርቀዳጅ የልብ ሐኪም የነበሩት ዶክተር ፍቅሩ ባሮ ከዚህ ዓለም በሞት ተለይተዋል። ኢትዮጵያውያን ከልብ በእውቀትና በርኅራይ ያገለገሉት ስመጥሩ የልብ ሐኪም ሰብአዊ ተሳታፊና ሀገራዊ ጀግና ነበሩ። የቀብር ስነ ስርዓታቸው የሚፈጸመው ለብዙ ዓመት በኑሩበት ባገለገሉበት በስዊድን ሀገር ሲሆን፣ ያዘን መግለጫ ዝግጅትም አዲስ አበባ ጃክሮስ እግዚአብሔር አብ ቤተ ክርስቲያን አጠ። ከቪዥን ትምህርት ቤት ጀርባ በሚገኘው መኖሪያ ቤታቸውም ተዘጋጅቷል። ሀዘን መካፈል የሚፈልጉም በዚያ እንዲደርሱም ተገልጿል። በርካቶችም ለዶክተሩ የነብስ ይማር መልእክታቸውን እያጋሩ ይገኛሉ። ወደ መጨረሻው መረጃችን ስናመራ ህወሃት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠይቋል። የኢትዮጵያ ምርጫ ቦርድ ህወሃት ከማንኛውም የፖለቲካ እንቅስቃሴ ለሶስት ወር ሳይሄዱ በ3 ወር ማስተካከያ የማይደረግ ከሆነ በቀጥታ እንደሚሰረዝም አስታውቆም ነበር። ከዚህም በተጨማሪ የህወሓት 1337 መካከለኛና ከፍተኛ አመራሮች ካደረጉት ስብሰባ በኋላ በሳምንቱ መጨረሻ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያ ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብሏል። አደራዳሪ አካላትም ቢሆን ትጥቅፍቱ ከማለት ውጪ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲልም ነው ህወሓትም የገለጸው ሰባት የሚሆን በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት መካከለኛና ከፍተኛ አመራሮች ለቀናት ካደረጉት ውይይት በኋላ በሳምንቱ መጨረሻ በበርካታ ጉዳዮች ላይ ያላቸውን አቋም ያንጸባረቁበትን መግለጫ በማውጣትም ስብሰባቸውን አጠናቀዋል። ከፓርቲው ህጋዊ ሰውነት መመለስ ጋር በተገናኘ ከኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም የኢትዮጵያ መንግስት ጋር ወዘገብ ውስጥ ያለው በዶክተር ደብረ ጽዮን የሚመራው ህወሓት ፓርቲው በኢትዮጵያ ብሔራዊ ምርጫ ቦርድ እንደ ፓርቲ ምዝገባ የማካሄድ ፍላጎት እንደሌለው በድጋሚ አስታውቋል። የትግራይ ጊዜያዊ መንግስትም አካታችም አይደለም ብለዋል። ተቃዋሚዎችም የኢትዮጵያ ብሔራዊ ምርጫ ቦርድ ኃይልን መሰረት ባደረገ የአመፅ ተግባር ላይ መሳተፍ የሚል ምክንያት በመጥቀስም በ2013 ዓ ም ህወሓትን ከፓርቲነት ሰርዞ የነበረ ሲሆን ከሰላም ስምምነቱ በኋላ ቦርዱ ባለፈው ነሐሴ 3 ቀን 2016 ዓ ም ህወሓት የክልል ፓርቲ ሆኖ እንዲንቀሳቀስ በልዩ ሁኔታ የምዝገባና የህጋዊ ሰውነት ማረጋገጫ ምስክር ወረቀት ሰጥቶት እንደነበረ ይታወሳል። ይሁንና የተሰጠው ፈቃድ ተከትሎ ሊፈጽማቸው የሚገቡ ተግባራትም ባለመከናወኑ ህወሓት ለሶስት ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግም የኢትዮጵያ ብሔራዊ ምርጫ ቦርድ እግድ ማስተላለፉ ማስተካከያዎችን ካልተደረጉ ደግሞም ፓርቲው ከሶስት ወር በኋላ በቀጥታ እንደሚሰረዝ ባለፈው የካቲት ስድስት ቀን 2017 ዓ ም ማስታውቁም ይታወሳል የቀነ ገደብ በመጪው ሳምንት ግንቦት አምስት ቀን 2017 ዓም የሚጠናቀቅ ሲሆን የምርጫ ቦርዱ የእስካሁን ሂደት የተቃውሙት በሳምንቱ መጨረሻ ስብሰባ ላይ የሰነበቱ የህወሓት ከፍተኛና መካከለኛ አመራሮች የፓርቲው ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስ ጠይቀዋልም። በትግራይ የተፈጠረው ፖለቲካዊ ቀውስ ደግሞ አሁንም እንደተጋጋለ ቀጥሏል። የህወሀት መካከለኛና ከፍተኛ አመራሮች የፓርቲያችን ህወሀት እውቅናን በሚመለከት በትግራይ ህዝብ ልብ ታትሞ ያደረና በትግራይ ህዝብ የሚወሰን መሆኑን እናምናለን። ይሁንና ባጋጠመን ወረራ ምክንያትም የፓርቲያችን ህጋዊ እውቅና በኢትዮጵያ መንግስት ተሰርዞ ቆይቷል። በፕሪቶሪያ ስምምነት መሰረት ወደነበረበት ሊመለስ ተወስኖ መጨረሻ ያገኛል ጉዳይ መሆኑ ይታወቃል። በተደጋጋሚ የኢትዮጵያ ምርጫ ቦርድ የፕሪቶሪያውን ስምምነት በሚጻረር መልኩ ወደ ተራ ቴክኒካዊ ጉዳይ ወርዶ ፓርቲያችን እንደ አዲስ እንዲመዘገብ በአካሄደው ህዝባዊ ትግል ምክንያትም እንደ አማጺ እንዲታይ ተደጋጋሚ ጫና ለማድረግም መሞከሩን እየተቃወምን አሁንም በፕሪቶሪያው ስምምነት መሰረት የፓርቲያችን ህጋዊ ሰውነት ወደነበረበት እንዲመለስ ጥሪ እናቀርባለን ሲሉ በአቋም መግለጫቸው አመላክተዋል። ማህበረሰቡም በዚህ ጉዳይ እጅግ ተጨንቋል። ታዲያ የትግራይ ጊዜ አስተዳደር ባወጣው አዋጅ በክልሉ የተቋቋመው ተቃዋሚ ፓርቲዎች በአቶ ጌታቸው ረዳ የሚመራ ህወሃት ክንፍ አባላት፣ ሲቪክ ተቋማትና ሌሎችም የተካተቱበትን የትግራይ ጊዜያዊ ምክር ቤት የተቃወሙት እነዚህ ከ1300 በላይ የሚቆጠሩ የህወሃት መካከለኛና ከፍተኛ አመራሮች የህዝብን ህገ መንግስታዊ ስልጣን የሚጥስ እንዲሁም በህዝባችን ላይ እየተጫነ ነው ሲሉም ኮንነውታል። ከዚህ በተጨማሪም ለምርጫ ዝግጅቶችን እንዲያደርጉም ጥሪያቸውን አቅርበዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።